ይ ዛፍዬ አሁን እንግዲህ እያንዳንዷን እንግዲህ ተርጉምላችሁ ምን ላድርግ እንግዲህ። ብዙዎቻችሁ እንግሊዝኛ አትችሉም። እንግዲህ ያው ታውቃላችሁ ዛፍ ምን ያህል እንደምትረጉምላችሁ። አሁን ሀይሚ ያለችው ነገር ሼራፕ ነው ያለችው። አንደኛ ነገር ዝም በል ተች ተች ተች ኖ ተችንግ ነው ያለችው። ሁለተኛው ነገር ማለት ነው። ሶስተኛው ነገር ደግሞ ወሬ ወሬ አልፈልግም ሼራፕ ዲስሚ ኖ ቲንክ ሼራፕ እንግዲህ የምትሎች እቺ ልጅ ሀይሚዬ እንግዲህ ያለችው ነገር ሼራፕ፣ እኔን ለመናገር ለመፈልጉ ሰዎች ሼራፕ፣ አፋችሁ አይናገር፣ ኖ ተች ሚ እኔን እንዳትነኩኝ ነው እና በቃ የሆነ ቤተሰብ ግን ያ በደነ ቤተሰብ እኔ ግን ምን ትርጉምላችሁ፣ ግን እኔ እንጃ፣ በቃ እጄ ሁሉ የታሰረው ቤተሰብ ነቲንግ ነው ያለችው። ነቲንግ በቃ አትንኩኝ ነው፣ ሼራፕ ነው። ብዙ ነገር በቃ የሆነ እንዴት ነው የእንትን ነው ሰውን ስታስቀኑ እንዴ ነው የሰውን እንደ ማለት ነው። በቃ ይሄ እንግዲህ በቃ በሁ እንዳለ ስገልጠው ያለች ነው ለሁሉም ማለት ነው። ይሄ በቃ ይሄ ነው፣ እንግሊዘኛው በቃ ይሄ ነው ትርጉሙ ቤተሰብዬ። እረበ ኢየሱስ ስም ሀይሚ ግን ጨምራለች፣ እንግሊዘኛ ላይ ቡራ። ግን አንድ ቀን በእንግሊዘኛ ሳትናገራት አዬ ቡራ። በነገራችን ላይ ማለት ነው አብሪሽ፣ ትልቁ ኔፓ ነው፣ እንግሊዘኛ ጭራሽ ጭራሽ የለበትም። ባለፈው እኮ ነው፣ ባለፈው ላይቭ ላይ እኮ ያየሁት ጉዱን ላይቭ ላይ እኔ ማርያምን ዩቲበር ሁኜ እኔ እንደነሱ ብሆን በጣም ትልቅ ተከፋይ ናቸው። ቢያንስ የአራት ወር የአምስት ወር ቋንቋ እማራለሁ። መቤቴን አሁን ከጊዜ በራሱ እማራለሁ። አይ ስዊር ቱ ጋድ ነው ምላችሁ። እና ዛሬ ሀይሚ ሀይሚ ሀይሚ እኮ ተምራለች። ሀይሚ ተምራለች፣ ዩኒቨርሲቲ ገብታለች እኮ ሀይሚዬ። እንደዋል ማር ብላ ያው አቋርጣው ነው እንጂ እኮ እንግሊዝኛ ከሆን እንደሆነች እንደሌነች ውሳም እኮ ተች ተች ብላለች። ዛሬ ኖ ልልል አትበሉ ብላለች። ዛሬ እንግሊዘኛው እኔ በቃ ደስ ብሎኛል። ይጣፍጣል ዘፈኑ። እንደ ሰውን እንትን እንደማለት ነው እንደማለት ነው ቤተሰብዬ። እኔ በቃ ይሄ ነው የገባኝ እንግሊዝኛው ማለት ነው። በጣም ደስ ይል ነበረ። ስታይሏ፣ አቋሟ፣ ምናምኗ ደሞ ነጭ ሆናለች። ምንድን ነው አሁን ፍሊተሩም ነው መሰለኝ ነጭ አድርጓታል። በቃ ያበደ ነው። እኔ አዝናንቶኛል። የሆነ ስታይሏስ ደሞ እ ምናምን የምትሉነ ስታይል አላት እንደዚህ እንደዚህ ማንም የ ከፍቅርዬ ውጪ ከፍቅር ውጪ ማንም ስታይሉን አያመጣም። ይሄን ስታይል ፍቅርዬ ግን ትችልበታለች። ፍቅር እቺ ፈንድሻ ትችልበታለች። ስለዚህ እንደዚህ ምናምን ያው ዳንሰኛም ስለሆነች ማለት ነው። ሀይሚነች ግን እጅ ስታይል ምናምን ይሄ የፊት ምናምን ኦ ኦ ሀይሚን የሚያክላት የለም ከቡታ ጅላለች ሴቶች ሀይሚነች በጣም ጎበዟ፣ በቃ ስታይል አላት። የሆነ በቃ እንጭፍ እንጭፍ የሚል ነገር አላት። ቤተሰብዬ በጣም ነው የገረመኝ ሳሪ ቤተሰብ። እኔ ግን ደስ አለኝ። እኔ እንግሊዝኛ እናንተ ጋር እንደዚህ ለማቅረብ በቃ ፍላጎት ነበር መተርጎም፣ ተረጎምኩላቸው። ትርጉሜ እንዴት ነው? ተመቻቻችሁ? አይደል ቤተሰብ? ከተመቻቹ ኦኬ ናይስ፣ ቬሪ ጉድ ብላችሁ በኮሜንቱን አጥለቅልቁት። ኦኬ ናይስ፣ ጉድ እያላችሁ ዛፍ ጉድ፣ ዩ አር ቬሪ ናይስ፣ እንግሊዝ ኢዝ ዘ ቪቲፉል ኤር ዘ ቬኒክስ ኤንድ ዘ ዲክስ ብላችሁ ሁላችሁም ኮሜንት ላይ ማስቀመጥ አለባችሁ። ከልብ ከልብ ነው ምለምናችሁ ይሄን ነገር ማለት ነው፣ ቤተሰብዬ። ይሄን አሁን ነው እንግዲህ፣ እኛ ይሄን አሁን ነው ጨዋታችን፣ የእንግሊዝኛ ሀይሚዬም ይሄው። እድሜ ለሀይሚ፣ እኔም እንግሊዝኛውን እተረጉማለሁ፣ እሷም ትዘፍኗለች፣ እኔም ተረጉማለሁ፣ እሷም ትለዋለች፣ እኔም እለዋለሁ። እንግዲህ እኔ እና እሷ መጋደላችን ነው በዚህ እንግሊዝኛ ማለት ነው። እሷም ታምጣው፣ እኔም ተረጉማለሁ፣ ለእናንተ የኔ ምስኪኖች። እናንተ ኔ ካልተረጉምኩ አንዴ ተረጉምላችሁ ነው አሁን፣ ይሄ ነግራቸዋለሁ። ይሄ እንግዲህ አጠቃላይ ሀይሚ ያሁን እንዲህ ምናምን፣ ይሄ ምናምን፣ ይሄ ምናምን ያለችው ጠቅላላ ለሁሉም ሰው ነው ማለት ነው። በቃ ይሄ ነው ትርጉሙ። በቃ ይሄ ነው ትርጉሙ ቤተሰብ። ስለዚህ ሌላ ትርጉም ምንም ነገር እንዳትፈልጉ ለማለት ፈልጌ ነው። እኔ በጣም ደስ ብለኛል ቤተሰቦቼ። ሀይሚ በዚህ መልኩ ለእኔ እንደዚህ በቃ ለእኔ እንድፈተን ለምንድን ነው የምታደርግኝ? በእንግሊዝኛ ሀይሚዬ ለምን እንድፈተን ታደርግኛለሽ? ለምን እንድፈተን ትገፋፍኛለሽ? ለምን ጨረቃዎች ፍለብት እኔ እኔ እኔ እህቶች እተረጉመዋለሁ አንቺ ብቻ እንግሊዘኛውን አስነኪው እኛ ምን ተረጉመዋለን እድሜ ለኔ ደግሞ ጨረቃ ፋሚ እኔ ደግሞ እኔ ድፍን አርግ ነው ለማንኛውም ይህን ቪዲዮ ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ ቻው ባይ ባይ